ጂያን ወንድሙ ባዘዘው ትዕዛዝ መሰረት ሚስቴን አግባ ባለው መሰረት አሊያን ማግበቱ በጭራሽ ለሱ ምንም ችግር አልነበረውም። ነገር ግን ካለ ፍቅር ይዞታል። እሷን ብትሆን አፍቅረዋለች። ቦራን ደግሞ አልሞተም። ቦራን በህይወት ሲገኝ ነገሩ የበለጠ ከብዶባቸው ጂያንም ቢሆን እንዴት አርጌ ነው ይህንን ኃጢአቴን ዋጋ የምከፍልበት ብሎ የነሳት እየጠበቀ ነበር። አሁን ኩላሊት ያስፈልገዋል ቦራን። ቦራን ኩላሊት አስፈልጎት ሁሉ ምርመራ አርገዋል። ጂያን በዚህ ሰዓት ላይ እሱ መስጠት እንደሚችል ተነግሮታል። ግን ደግሞ ጂያን ለገዛ ወንድሞ ኩላሊቱን እንዳይሰጥ እዚጋ ያገደው አንድ ነገር አለ። ይህም አይምሮ ውስጥ ትንሽ እየወጣች እጢ ያለችበት ስለዚህ፣ በጭራሽ ኩላሊቱን መስጠት እንደማይችል ተነግሮታል። ወይም ደግሞ ሕክምና ማድረግ እንደማይችል ከዛ ዶክተሩ እንዲህ ብሎ ሲነግረው ጂያን ጂያን አያገባም ብሎታል። አሊያ ያገናወቀችበት አሊያ ያውቃበት እየመጣች ነው። ይህን ማስረጃ ይዛ መታ፣ በጭራሽ ኦፕራሲዮን ማድረግ አትችልም ብላ የሐኪም ማስረጃውን ወረወረችው። ሰዳከት ምን አገባሽ ትላለች፣ ምድረ የምታወሪው እያለች አልነበረ። ጂያን እዚጋ ችግር እንዳለበት እየተናገረች ነው። ጂያን ጭንቅላት ውስጥ የተፈጠረውን ነገር ተናገረች። ሰዳከት ነገጠች ይሄን ኦፕሬሽን ማድረግ አልችልም። ስማ እዛው ተኝተህ ነው የምትቀረው። አንተም ደህና አትሆንም፣ ቦራንም ደህና አይሆንም ትሏለች። እኔ የመትረፍቅ እድሌ 50 ፐርሰንት ነው። ከግማሽ በላይ ነው አሊያ፣ ምን እያልሽ ነልሽ? ቦራን ግን ምንም አይነት እድል የለው ቦራን ግን ይሞታል። አደርገዋለሁ ብያለሁ አደርገዋለሁ እያልን ነበረ። ሰዳከት ማልቀስ ጀመረች። እንደዛ ከሆነ ከሳ አለሁ፣ እንደዛ ከሆነ እናገራለሁ። ለዶክተሮች እንዳለ እናገራለሁ። ለጤና ሚኒስትሩ ቅሬቴን አቀርባለሁ። አደርገዋለሁ ጂያን፣ ጭራሽ ማላረገው ነው የሚመስልህ አይደል? ቆይ ያሳያለሁ ስትል ነበረ። ከዛም በኋላ ጂያን እሰጠዋለሁ እሰጠዋለሁ ሲላል ነበር። እኔ ነኝ የምሰጠው፣ እኔ እሰጠዋለሁ አለች። እንዴት አድርግሽ እንዴት እንዴት ብሎ እያላን ነበረ ምርምር አድርጌ ነበረ። በመጨረሻም እኔ መስጠት እንደምችል ተረጋግጧል። በቃ እኔ እሰጠዋለሁ እያለች ነው። አይሆንም፣ አይሆንም አንቺ ዚ ነገር ውስጥ እንድገባ አልፈቅድልሽም እያለ ነበር። ለምን ሲባል ትሏለች ሰዳከት። በአሊያ ተገረመች። ጃን እሺ ብሎ እንዲቀበል ነው የምትፈልገው? አሊያ እሰጠዋለሁ ስላለች ጃ ነገሮች እንዲቀበል ብጠብቅም ጃን ብያለ ነው በጨረሻ አልፈቅድልሽም እያለ ነበር። ጃን አንተ እዚ ጋ ዋጋ ክፍለ እንድትሞት አልፈቅድልም አለችው። እኔም ወደ ሰርጀሩ እንድትገ አልፈቅድልሽም እያለን ነበረ። ታዲያ ሲጀመራንተ ወደ ሰርጀሩ ልገባ ፈልገ ነበር እንዴ? ሰዳከት ልሽ ሀሳቡን አስቀይሩ ናሬ፣ ካያ ሀሳቡን አስቀይ እያለች ነበረ። ከዛ ሰዳከት አንተ ቆይ እንዴት እንደስትላለህ እንዴት እንደስትላለህ ብላ ጂያን እየተቆጣችሁ፣ ጂያን ደግሞ ዶክተሩን አሳልፈ ሰጠኝ እያለው ነበረ። እኔ እንግዲህ ምንም ማድረግ አልችልም፣ ጂያን፣ ብዙ ጊዜ ነግሬ ነበረ፣ ይሄ ነገር አደጋ እንዳለው ነግሬ ነበረ። እኔ ስለማከብር ነው ሐሳብ ልስማ ያልኩ፣ ነገር ግን ይሄ ጉዳይ በጣም አስፈሪ እንደሆነ፣ ሪስክ እንዳለው ነግሬ ነበረ አለው። ይኸው አዎ ሪስክ አለው አለው እኮ ጂያን ጂያን፣ በቃ እሷ ባለችው ሐሳብ እንስማማ እያለ ከአይጤ ቃል አንተ ዝም በል ዝም በል የኔ ኦፕሬሽን ማድረግ ይችላል አያ አያገባችሁም እያል ነበረ። ሰዳከት ደግሞ ጂያን አንተ እኮ ልጄ ኮነልክ እንደ ቦራል ልጄ ነ አንተን ማጣት አልፈልግም ተባከ ትሏለች እማዬ። እሷ ደግሞ ሚስቴ ናት፣ ሚስቴ ደግሞ ምንም ነገር እንድትሆን አልፈልግም። አሊያ ሚስቴ ናት፣ እሷ ላይ አንድ ነገር እንዲሆንባት አልፈልግም። በቃ እሷ ላይ የሆነ ነገር ከተፈጠረ እኔ ላይ የሚፈጠራል ማለት ነው። አንድ ነገር እሷ ላይ ከሆነ እኔ ላይ ይሆናል ማለት ነው። በቃ ያልኩት ነገር ይሆናል ብሎ ይከራከራል ጂያን። ዞር አለ አሊያም ብትሆን ትታቸው ሄዳለች። ሰራከት ደግሞ ወደ ዶክተሩ ዞራ ይሄ ኦፕራሲን መካሄድ የለበትም ይሄ ሰርጀሪ መካሄድ የለበትም ያልችን ሰምተኛል ትሏለች ዶክተሩን። በአንድ በኩል እነናሪ የሚከተሏቸዋል። አሁን አሊያ ፈጥና ወደ ቤት መታለች። ወደ ጂያን መኝታ ክፍል ገብታ በሩን ቆልፋለች ጂያንም ተከትሎ ገባ ገባ። በሩ ተዘግቷል። በአንድ በኩል ሰዳከት መጣች። ጂያን እባክህ በሩን ክፈተው፣ ጂያን እባክህ በሩን ክፈተው፣ እንደዚህ አይነት የእብድ ውሳኔ አትወስን እባክህ፣ ልጄ እባክህ አደራ ብላ በር ላይ ቆማ እየለቀሰች በሩን እየደበደበች ካያና ናሬ መጡ። አማይ እባክሽ ተይ በቃ ተይ ቆሚ ይበቃ እያለች ነበር ናሬ ወደ እሷ ተጠግታ። ሰዳከት በአንድ በኩል በር ላይ ቆማ አሁንም ቢሆን ማልቀሷን እንደቀጠለች ነው። ከዛ በኋላ ካያና ናሬ ደገፍ አድርጓት በደረጃው እየወረዱ ይወረዱ። እባካችሁ ወንድማችሁን አናግሩት፣ ናግሩት፣ ወንድማችሁን አናግሩት፣ ናግሩት፣ የእብድ ውሳኔ ሊወስን ነው ትላችኋለች። ጂያን አሁን ብዙ አሰበ አሰባሰበና፣ አሊያ በሩን ክፈች እያለ ነበር። እሷ እምቢ እያለችው ነበረ። ሰዳ ከታውንም እያለቀሰች ነው። ሁለቱንም ልጆቼን ማጣት አልችልም እያለች ነው። ጂያንንም ቦራንንም ላለማጣት ደረቷን እየደቃች እያለቀሰች ነበረ። ወደ ከያዝቅ ብላ እባክህ እባክህ ጂያንን አሳምንልኝ ብላ እየለመነችው ነበር። ናሬ ደግሞ እናቷን እማዬ እየተረጋጊ በቃ እያሉ ለሁለት እያቀፋን ነበረ። ጂያን ወደ በሩ ተጠጋ፣ አሊያን በሩን ክፈች እያላት፣ አልከፍትም፣ አልከፍትም። ይኸውልህ እኔ ቅሬታ ነው የጂማ ቀርቦ እንጂ ካንተ ጋር ከዚህ በኋላ አላወራም። ምንም ማወራው ነገር የለም ምንም ሰበብ አስባብ አልፈለገም። ስሜት የማይስ ነገር እያወራ ነው ያለ ትለለች አለቴ ባክሽ በሩን ክፈቺ ታይ ግን በሩን ክፈቺ ታይ ግን ታይ እያለን ነበረ። በአንድ በኩል ሰው አልከፍትም እያለችው ነው አሊያ። ሲጀመር እኮ የኔ መኝታ ክፍል ከሆነ አከፍችም። ትከፍቻለሽ አላት። ብዙ አሰበች አሰበችና ከፈተችው። ለሁሉም ነገር አንተ ኃላፊነት አለብህ። ይህን ቤት የምታስተዳድረው አንተነህ ብዙ ኃላፊነት አለብህ። ይህ ሁሉ ኃላፊነት እያለብህ ሄደህ ራስን ለሞት አሳልፈ ትሰጣለ እንዲያለችው እናውራ፣ ታረጋግተን እያለን ነበር። ምንም እናውራው ነገር እኮ የለም። ምንም እናውራው ነገር የለም። አንተ ወስናልኝ ሳታማከር በጣም ታሳዝናለ፣ ብላ ልትወጣ ነበር። እጇን የያዛት ልቀቀኝ ብላ ስትታገል ጥብቅ አድርጎ እያያዛ ነበር ወገበዋል ይሁን ልጅ ያን ይህን ኢንሰርጀሪ ማድረግ አትችልም አትችልም። እኔ በህይወት እያለው ኢንሰርጀሪ ማድረግ አትችልም። ወይ ደግሞ አንደኛዬ እኔ ከዚህ ቤት እወጣለሁ። እየቀለልኩኝ አይደለም። ይሁን ስታስበኝ የምቀልል ይመስላል። ይሁን ለ ሄጄ ቅሬታ አቀርባለሁ። አለፈቅድልም ነግሬ ያለው እኔ ኩላሊት መስጠት ይችላለሁ። እኔ ኢንሰርጀሪ ማካሄድ እችላለሁ። እባክ መድረቅ ናቁም። እባክ ሰው ሚልህን ስማ እባክ አለችው። ከዛ ሱ ታውቂያለሽ፣ ግን በጣም እድለኛ ነኝ፣ እድለኛ ነኝ አንቺን በማግኘት ይላታል። በጣም ታሾፋለህ አለ እስከ ነቀልድ ገደል ግባ ብላል ትወጣ ነበር ነው ምትጂ ብሎ እጇን እየጎታን ነበረ። አንተ ማሾፍ ይመስላል እንዴ? ለምድረ እዚህ የምታረግብኝ? ለምድረ ትክክለ ቁም ነገር ሳውራ ተምታሹ ፍብ ለምንድነው እንደዚህ የምትቀልድብኝ? ቆይ ስማ፣ ለምን እንደዚህ እንደምታረግ ታውቃለህ? ቦራ ላይ ባረከው ነገር አሁን ቢሆን የጥፋተኝነት ስሜት ይሰማል። እኔም በማፍቀሬ የጥፋተኝነት ስሜት እየተሰማ ነው። የምታመልጥበት ብቸኛው መንገድ ይሄ መስሎ ስለታየ ነው በአንተ ቤት። ምናልባት አንተ ላይ የው ነገር ከተፈጠረ ኩላሊትህን ሰተው በመጨረሻም እሱ በህይወት ከኖረ ይቀር እንዲል ነው አይደለ? ነገር ግን እንደዚህ ማድረግ አይጠበቅብም እኮ። ስለዚህ እኔ ከዚህ ቤት መውጣት አለብኝ። ብቸኛው መዳኛ ይሄ ኩላሊት መሆኑ ነው ፈራ አይደለ? ፈራ አይደለ? ታሳዝናለ ብላ ልብሷን እየወጣች ነበረ፣ ሻንጣ ውስጥ እያስገባች። ወዴነሽ እያላን ነበረ። ወደምሄድበት፣ ወደምሄድበት። ከዚህ በኋላ እዚህ ቤት ለአንድ ቀር አልቆየም ስትሎ ነበረ ለባክሻ፣ ለአንድ ጊዜ ቆይ፣ ተረጋጊ እያሌ ለምናታል። እሷ ደግሞ ቦርሷን ይዛ ልብሷን እያነሳች ሻንጣ ውስጥ እየከተተች ለመውጣት በጣም ፈልጋለች፣ ጓግታለች። ጂያናውንም ቢሆን ለስቆማት ሞከረን ብያለችው ነበረ። በድንገት ከመኝታ ክፍል ወጣች። እሱ ደግሞ አሊያ፣ አሊያ፣ ቆይ አንዴ፣ ቆይ አንዴ እያሌ ይከተላታል። ምን እየሆነ ነው ያለው? እች ሴት ምንድነው ቦርሳ ያዘችው? ለምነው ቦርሳ ያዘችው እያለች ሰዳከ ስጮ ነበረ። እማዬ፣ እስኪ ዝምበይ፣ ዝምበይ፣ እስኪ እያለ ጂያን አሊያን እየተከተላል ነበረ። ዝምበይ ማለት ጠብቁ ማለት ምን ማለት ነው? ምን እያደረገች ነው ያለችው? ቦርሷን ይዛት ልትሄድ ነው። የት ልትሄድ ነው? በሆና ነዛ ከታቸውን ትሰቃ ጃን ደግሞ በዚህ ሁኔታ ውስጥ ነው ያለው። እሷ ደግሞ ምንድነው የምታደረገው ስንሰቃይ ማየት ደስ ይላታል። እበል እንዴ እያለችው ነበረ ሰናከት። ከዛ አሰበች አሰበችና፣ አሀ ልታመልጥ ነው። የትም አትሄዳትም። የትም እንድትሄድ አልፈቅድላትም። የትም አትሄድም ብላት ትቆጣለች። ጃን በሌላ በኩል አልያን ተከትሏት እየገባ ነበረ ወደ ህፃኑ ጃን መኝታ ክፍል ነበር የገባቸው። የልጇን ልብሶች አንስታ ቦርሶ ውስጥ እየከተተችለን ነበረ። አሊያ ባክሽ ወዴት እንደምትሄጃ ነግርኝ ይላታል። እሄዳለሁ ወደምሄድበት ትሏለች። የትም አትሄጂው ሲላት ነበር። ማርዲን ውስጥ ሆቴል ይከራያላለችው። የትም አትሄጂም እያላ ነበር። እሄዳለሁ ስትለው ነበረ። ያስፈራል ያስፈራል ይሰራል ይላታል። ምንም የሚያስፈራ ነገር የለም። ለጊዜው ነው የምቆየው፣ ለጊዜ ሆቴል ውስጥ ቆያለሁ፣ ከዛ ቤት እከራያለሁ። ገባ አለችው። እኔ ግን ያንቺ ነገር ያስፈራኛል ሲላት፣ ጋርድ ጋርድ መቅጠር ትችላለ። በረጋ ጋርድ አስቀምጥ። በቀ ጅላለሁ ስትሎ ነበረ። ይኸውልሽ አሊያ፣ በጣም ተናድርሻል። ንዴት ደግሞ ይኸውልሽ አይምሮን ያወራል። ባክሽ እንደ ተናድርሽ አውቃለሁ። ባክሽ ግን ተረጋጊ እያለ ነበረ። እጃ ልቀቀኝ፣ ልቀቀኝ አለችው። ደረቅ እየሆንሽ ነው ያለሽው፣ እባክሽ አረጋጊ እያለ ነበረ። አልረጋጋም ብላው እየወጣች ነበረ። ይሄ ልጅ ግን መሄድ ካልፈለገ እዚ ያስቀራለሁ እያላን ነው የገዛ ልጅዋን። ከዛ እሷ ብትሆን አሳምነዋለሁ ብላ እየወጣች ሰራከት በአንድ በኩል አሊያ አሊያ የትም አትሄጂም የትም አትሄጂም ስትራ ነበረ። አሊያ ዞር ብላ ሰዳ ከተና እየቻት ምን ስትራ ነበረ፣ የትም አትሄጂም እየሰማሽ ነው አለቻት። እስኪ ድጋሚ ድጋሚ እስኪ ስትራ ነበረ፣ አሊያ የትም አትሄጂም ከዚህ ቤት ተተሽነ የትም አትሄጂም ስትራ ነበረ። ዋው የሚገርም ነው እንዴ ትናንትና ከዚህ ቤት ውጭ ስትይኝ አልነበር እንዴ ትናንትና ልተኩሽብኝ አልነበር እንዴ ትናንትና ከዚህ ቤት ካልወጣሽ ምናምን ነገር ስትይኝ አልነበር? ከኔ ጋር እለ ተጋብተሻል ነበር እናው ምን ተፈጠረ ንገርኝ እስኪ ምን ተፈጠረ ንገርኝ እስኪ። አሁን በእርግጠኝነት ደማችን ስለ ተመሳሰለ ለልጅሽ ኩላሊት ልሰጠው ስለሆነ እንደዚህ ተንገበገብሽው አረለ ምን አለበት ሰላምና አንቺ ቆይ ትንሽ እንኳን ብትለወጭ ብትሻሻ አለች አለ ስትላት፣ ወይኔ አሊያ አይደለም ስሜ ስሜ አሊያን ውስትላ ነበር። ይኸውልሽ ጂያን ያለበት ሁኔታ ሁላችንም ይገባናል። ታውቂያለሽ ሊሞት ደግሞ ይችላል። ይህን ነግረሽናል። አባክሽ ኩላሊቱን መስጠት ከቻልሽ አባክሽ አድርጊው፣ አንቺ አድርጊው ስትል ነበረ። እንደዛ ብለሽ መጀመሪያ ልጅሽ ናናግሪ መጀመሪያ ልጅሽ ፈቃደኛ ይሆናለቻት ከዛ ጂያን ደግሞ ይሄ እንዲሆን ያለፈቅድ አማዬ አማይታው ቀልሽ ይሄ እንዲፈጠር ነው አልፈልግም ይላታል። አባክሽ አለ አባክሽ አሳመኘው እያለቻን ነበር አለ ተታየ እየተራመደች ነው። ባንደ በኩል ሰላከት ቢጨንቃት ከአና ናሪ አባካቸው አሳምኑት አሳመኑት አለ አረጋጓት፣ አረጋጓት እንድትቆም አርጓት፣ አርጓት ብላላከቻቸው አለ። በሌላ በኩል ጂያን ሲከተላታ ተከተለ ልጄን ራስ ያናግሯለው ወስዷለው ስትል ነበር አለ። ያቆየ እንደቆየ እንደልሽ ምን አልባ ልጅሽ እዚህ መቅረት ፈልጋለው ካለ ግን ታቀልሽ እኔም ምን ያስቀረዋለሁ በስምነት አላት። ችግር የለም ብላ ወደ ውስጥ ገባች። ወደ ውስጥ ገብታ ልጇን ይዛ እየወጣች ነበረ። ህጻኑ ጂያን ጂያንን ሲያወየሩ እየሮጠ ነበር ነበረ። ሌላ ህፃኑ ጂያን ድንገት ነበረ እነ ኡሙ ሲያወሩ የነበሩትን ነገር የተናገረው ከዚህ ቦታ ብዙም ሳይርቅ የሆነ ቦታ የቤተሰቦቻቸው ቤት በጎች፣ ምናምን የመሳሰሉ እንስሶች አላቸው፣ የቤት እንስሳ። ከዛም በኋላ ስለ እነሱ ሲናገር እዛ ለመሄድ እንደ ጓጓ ሲያወራ፣ ሰዳከት በነ ኡሙ ተናደደች። እንዴት ለልጅ እንደዚህ ይወረድ ስላቸው ነበረ። አረ ወይዘሮ ሰዳከተኛ ሆን ብለን አይደለም ድንገት ለጨዋታው ነበረ እያሉ እነሱ ያስረዳሉ። ከዛም በኋላ በዚህ ምክንያት ህፃኑ ጂያን እዛ መሄድ እንደሚፈልግ ይናገራል። አሊያን ብትሆን እዛ እንሄዳለን እያለች ነው፣ ፓኪዜ ከኔ ጋር ትምጣ እያለች ነው። ጂያን ባንድ በኩል አሊያ እባክሽ የሚሆንበት አስብ በትውልሽ ቀል አይደለም እባክሽ ተጠንቀቂ፣ ብሎ እየመከራን ነበረ። ጂያን አንተም እስክታስብበት ድረስ እኔም አላስብበትም። ሰማረለ ጋርድ ማቆም ትችላለ፣ ጠባቂዎችን አጠገቤ ማድረግ ትችላለ። ከዚ ውጭ እዚህ ቤት ተመልሻ ልመጣ ቀስ ብዬ ወደ ካናዳ መለሳለሁ ስትል ነበረ። ፓኪዜ አብራቸው ልትሄድ ነው። ሰዳከት እያበደች ነው። ሰዳከት ጂያንን ጨካኝን እያለችሁ ነው። ዞር ብለ ወደ ውስጥ ገባች። ካያ እንዲሁም ናሬ አብረቱ ነበሩ። እሱን እያባበዱ ድንገት ሻይን መጣ። ሻይን እንደመጣ ጂያን ናሬ፣ በቃ ችግር የለም አሁን ሁሉም ነገር ተረጋግቷል። ሻይን በቃ ወደ ቤት መሄድ ትችላላችሁ እያለው ነበረ። ከዛም በኋላ ሻይን እና ናሬ አብረው ከግቢ ወጡ። ከዛ ወደ መኪና ሊገቡ ናቸው። እሷ በሩን ከፈተችና ብዙ ተጨነቀች፣ ትንሽ ሁሉ ተንገዳገደች። ከዛ በኋላ ሻይን አጠገቧ ነበረ። ናሬ ናሬ አይዞሽ እያለ ወደ ሷ ተጠጋ። እያላችሁበት ሁኔታ ይገባኛል። ይሄ እንግዲህ ህይወት ነው ህይወት እኮ ነው። መቼስ እንግዲህ አንዳንድ ጊዜ ደግሞ ለአንዳንድ ሰው መስዋዕት እንሆናለን። ደግሞ በወራን ወንድሙ ነው፣ ከእሱ እንደዚያ ነገር ይጠበቃል። እንግዲህ እኔም በሆን በሱ ቦታ ህይወቴን ለመስጠት መስዋዕት ለመሆን ዝግጁ ልሆን እችላለሁ። አንቺ ታፈቅድኛለሽ፣ በአንድ በኩል ወንድምሽ ደግሞ እዚህ ጋር ለመሞት ዝግጁ ነው እያላን ነበረ። ከዛ በኋላ ከአቅፋት በኋላ መኪና ውስጥ ገቡ። ወደ ቤት ሄዳሉ ሰዳ ወደ መጨረሻው ፎቅ ላይ ከመጣሽ በኋላ አፏን ይዛ እያለቀሰች ነበረ። ማንን ከማን እንደምታስበልጡሉ ግራ ገባት። አሊያ ፈቃደኛ ሆናለች፣ ጂያን ደግሞ እምቢ ብለዋል። ይህ ነገር እጅግ በጣም እያስጨነቃ ነው። ድንገት ካያ ወደ እናቱ እየቀረበ ነበረ። ሰዳከት ማልቀቷን እንደቀጠለች ነው ይል ከ ያልገባ ቅድም ስለ የነበረው ወንድም ወደዚህ ሰርጀሪ ከገባ እዛው ጠረጴዛ ላይ እንደተጋደመ ነው የሚቀረው ስላለበት ሁኔታ ሰምታል። እባክ አስቁመው፣ አስቁመው አለችው። ምን ላድርግ እማዬ? እንዴት ብዬ ላስቁመው እችላለሁ? ጂያን አንድ ጊዜ ወሱናል። በቃ እኔ ኮ ሲሰማኝ እኮ ነው ሲሰማኝ እኮ ነው እማዬ አንድ ወቅት እኮ ትዳራቸውን ስትረግሚኮ ነበረ። አሁን ደግሞ መልሰሽ አሊያን አስፈላጊ ሰው ስለሆነች እሷን ለማቅረብ እየሞከርሽ ነው አላት። ታውታውካያ እንደዚህ ያታደርግብኝ እኔ ትሏለች እያቀፈች እያለቀሰች ነበረ። በሌላ በኩል እነ እሙ እንዲሆ ውስጥ እነ ሙዛፈርን ቢሆኑ ቁጭ ብሎ እያወሩ ነበረ። ከዛ እሙ ምናልባት አሁን ጂያኔ ነገር ቢሆንስ ትላለች። ከዛ ሙዛፈር ደግሞ የጂያንንም አባት ያውቀዋል። ከሱ ጋር አብሮ ሰርተዋል። ጂያን ልጅ እንደ ልጁ ነው የሚያየው። ጂያኔ ነገር ከሆን የራሱ በህይወት አልቆ የሚያለ ነበረ። ጂያን ወደ ቢሮ ገባ። ወደ መኝታ ክፍል ገብቶ ቆሞ እያስበ ነበር። ከዛ ተቀመጠ። ብዙ ብዙ አሰበ። ካቅሙ በላይ ነው። ለወንድሙ መስዋዕትነት መክፈት ያለበት እሱ እንደሆን አድጎ ነው የሚያስበው። አሊያም ብትሆን ወደዛ ሰፈር እየሄደች ነው። ፓክዜ እየወሰደቻቸው ነበረ ወደ አያቷ ቤት። አሁንም ጉዞ እንደቀጠለ ነው። አለፍ አለፍ እያለች ዞር ዞር ብላ ትመለከታቸዋለች። አሁንም ጉዞ እንደ ቀጠረ ነበረ። በሌላ በኩል ማታ አካባቢ ላይ እነ የጀመል እንዲሁም ቪዳ ደሚር ሊጠይቁት መጡ። ደሚር አሁን እጁ እያገገመልን ነው፣ ትከሻ አካባቢ በጥይት ተመቶ ነበረ። ከዛ ዘሪንም አብራቸው ነበረች። ከዛም በኋላ አዩት አዩትና፣ ዘሪን ለምንድ ነው እሱ እዚህ ክፍል የተኛው እንዴ? አንቺ ክፍል አትወስጅም እንዲህ ወደ መኝታ ክፍሉ አብራቸን የምትኖሩት ብለው ጠየቋት። እሷ መርበት በጀመረች። ከዛ እሱ ችግር የለም ችግር የለም የጀመል አታስብ አታስብ፣ በኋላ አካባቢ ሄዳሉ ሲል ነበር። ረ ለመናወን እንሰደው ይላል የጀመል። ደሚር ደግሞ ዘሪንን ማስጨነቅ ምንም አይነት ፍላጎት የለውም፣ ችግር የለም እያለ ነበረ። ከዛም በኋላ ታዲያ እንዴት ነው የጀመል አሁን አጋቾቹ ተገኙ ብሎ ጠየቀው ደሚር። የጀመል ደግሞ ኧረ ዋናው ነገር ሰላም መሆን ነው፣ ስለሱ ጉዳይ ችግር የለም አንተ ማሰብ የለብም እኔ በራሴ መንገድ ፈልግ ያገኛቸዋለሁ ሲል ነበረ። ከዛ ደሜር ወደ ዘሬን ዞራልና አንቺ የምታስታውሹ ነገር አለ አላት። የጀመል በጣም እየፈራና እየደነገጠ ነው። ደሚር ነገርኩ እኮ አንተ ሰላሙን ችግር የለም እኛ እናገኘዋለን እያሉ ነበረ። ከዛ በቃ እናድክም ብለው የጀመልና ቪዳን ከተቀመጡበት ተነሱ። ከዛ የጀመል ዘሬና ቪዳን እኔ እመጣለሁ፣ በቃ እናንተ እየወጣችሁ አላቸው ከዛ እሱ ከደሚር ጋር ቀረ። ከዛ ይጀመል ወደ ደሚር ቀረብ እያለ ደሚር ደሚር፣ ከዚህ ሁሉ ጀርባ ማን እንዳለ አውቃለሁ። የአካይና ጂያን ናቸው ያሉት። እኔ እናንተን ለማበጣበጥና ለማጣላት የማይቆፍሩት ነገር የማይፈነቅሩት ድንጋይ የለም። እና ማድረግ ያለብኝ ነገር አውቃለሁ። በአሁኑ አንድ ጊዜ ነው አንድ ጊዜ ነው የምሞክረው። ከዛም በኋላ ይሳካልኛል ምንም እንዳትጠራጠር አለው። ጂያን በተለይ አንድ ስራ እየሰራ ነው፣ የሆነ ዝውውር አለው በድንበር በኩል እሱን ካስተጓጎልን በመጨረሻም እናሸንፋለን አለው። በአሁኑ እንኳን እበቀላቸዋለሁ አለው። ከኔ አያመልጡም አለውና እየወጣ ነበር ደናደር ብለው በሌላ በኩል እነ አሊያ የፓኪዜ አያት ያለችበት ቤት ደረሱ ፓኪዜ ወደ አያቷ ሂዳ እያቀፈቻቸው ነበረ ከዛም በኋላ እነ አሊያን ተቀበለቻቸው ጂያን ህፃኑ ደግሞ እዚህ ቤት በጎች ምናምን አለ ወይ ብሎ እየጠየቀ አዎ አሉ አሁን ግን ተኝተዋል ጠዋት ታያቸዋለ ብላ የፓኪዜ አያት ወደ ውስጥ እያስገባቻቸው ነበረ ከድር አብሯቸው አለ በሌላ በኩል ዘሬ እናትና አባቷን ሸኝታ መጣች ወደሱ ቀረብ እያለች የምትፈልገው ነገር አለ አለችው ከዛ እሱ ምንም ነገር አልፈልግም እያላን ነበረ ድንገት የእሷን ሻሽ አፍንጫ አካባቢ አድርጎን ነበረ ከዛ ባየችው በድንገት ደነገጠ። ባለፈው ኮ ነበር ያገኘት አላት። ተቀበለችው ከዛ ጠላው ወጣች። ደስ የሚል ስሜት እየተሰማው ነበረ። በሌላ በኩል አሊያና ና ህፃኑ ጃን ወደ ውስጥ እየገቡ ናቸው። ፓኪዜ ከአያቷ ጋር ሆና የሚተኙበትን ቦታ አሳየቻቸው። ከዛም በኋላ ፓኪዜ አሊያን መልካም ምሽት ብላት እየወጣች ነበረ። ከዛ አሊያ ከልጇ ጋር ሆና በመስኮት በኩል ቀና ብላ ሰማይ ላይ የርትን ከዋክብቶች እየተመለከተች ነው። ጃንም ቢሆን በተመሳይ መንገድ እሱም ቀና ብሎ ከዋክብቶችን ይመለከታል። በጣም በጣም ፈርቷል። አሊያን እንዳያጣት እንደገና ደግሞ ጨንቆታል። ህፃኑ ጃን ደግሞ እዚህ ጋር አባዬ ጋር እንደውል እሷ ደግሞ መሽቷል አሁን ነገ ጧት እንደውላለን፣ ብላ ልታረሳሳው እየሞከረች ነው። ከደር ወደ ጂያን ደወለለት። ጂያን ወንድሜ፣ አሁን ሁሉም ነገር ሰላም ነው። እነ አሊያንና እነ ፓኪዜን ቤት አደረስኳቸው እኮ፣ ሁሉም ነገር ሰላም ነው። ጂያን፣ በነገራችን ላይ እህቴ አሊያ በቃ ልታለቅስ ምንም አልቀራትም፣ እምበዋ አይኗ ላይ ነው። እና እባክህ፣ እባክህ ነገር ቢቀርብ ይሻላል እባክህ ወንድሜ ሲል ነበረ ከደር ሱንቶና። በቃ በደንብ ጠብቃቸው እሺ። ምንም ነገር እንዲፈጠር አልፈልግም እያለ እየጠየቀው ነበረ። በሌላ በኩል ኤጀመል ከቪዳን ጋር ወደ ውስጥ እየገባ ወደ ቤት ድንገት ተደወለለት። ማነው የደወለለ በዚህ ሰዓት ብላ ኪዳን ስጠይቀ ውሸማ መደውልልኝ እያላን ነበረ። ውሸማ ይመስላል ስትሉ ነበር። እስኪ ዘመቢያፍሽን ዝጊ እስኪ ወደ ውስጥ ግቢ እያላን ነበረ። እንደዚያ አመናጭ ቋት ወደ ውስጥ እንድትገባ እያረጋን ነው። ገባች። የደወለለት የሱ ቀጠረኛ ነበር። ሄሎ ሄሎ፣ አገኛችሁት እንዴት ነው? አላገኘ ነው ማለት ሰውዬ እኮ ቆስሏል እኮ ብሎ እየጠየቀ ነበረ። በድንገት ሻይን እንዲሁም ናሬ እየገቡ ነበር። ሻይን ድንገት ሰማው ከሰ ዞሮ ብሎ አባቱ ነው፣ ምን እያወራ ነው አለው። ምንም ዝም ብዬ ብሎ ስልኩን እየዘጋ ነበረ። ድንገት ቪዳን እያመጣች ነበረ። አንተ እስካሁን ድረስ የት ነበርክ? የት ነበርክ? እስኪ እኔ ልጄ ቴደብ እየፈልገዋለው አንተ ደግሞ እዛ ቤት አጠፋም። በቃ ሰዳከ ስርስር ምን ታረጋለህ? ምን ታረጋለህ? ቆይ አንተ ቆይ፣ ምን አቅመ ሰው ከነው እዛ ቤት ቆይ አንተ ማጠፋው ሲሉ ነበር። አባዬ እንደዛ አትበል። እኔ እንዳንተ ኳ አለው እኔ እንዳንተ ህገወጥ እፅ ምናምን መሳሪያ ነገር አልዘዋወርም ሲለው የጀመልና ሻይን በዚህ ተጣሉ። እንዴት ትንስትለኛ ላይ የተባባሉ እየተጣሉ ነበረ። ቪራ እንደተለመደው ባሏን የጀመል ላይ ወግና ከሻይን ጋር ልትጣለን፣ እሷ ራሷ በአንድ በኩል ናሪ እየገላገለች ነበረ። ከዛም በኋላሽ ናሪ እንደምንም ብላ ሻይንን አረጋግታ ወደ ውስጥ ግባ ብላ እንደምንም ብላ ታግላ ታግላ አስገባቸው። በሌላ በኩል ከደር ከፓኪ ዜጋ ነው ውጭ ቁጭ ብሎ እያወራ ትንሽ አወሩና፣ ይሄ እንዴት ያሳዝናል! በእናትሽ እንደው እኔ ደሜ ቢመሳሰል ኖሮ ኩላሊቴን ብሰጠው በጣም ደስ ይለኝ ነበረ፣ ግን በጣም በጣም ከባድ ነው። አይ ጂያንና አሊያ እንዴት ያሳዝናሉ! እንደው ፓኪ ዜኔ እንዳንዳንዴ ምን እንደማሰብ ታውቂያለሽ እንደ ያለው እኔና አንቺ ለእንደዚህ ነገር ምሳሌ ብን ነው ማለት የምር እኮ ላንፋቀር እኮ እንችላለን፣ ግን እየተፋቀርን መስለን ይሄ ቤት ፍቅር ያስፈልገዋል። እና በቃ እንደተፋቀርን መስለን ብንታያቸው መልሽ እንፈውሳቸዋለን፣ ገባሽ አለ። እዛ ቤት ውስጥ የሆነ የቆመትል ግርግዳ አለ፣ ሰው በነፃነት እንዳይፋቀር ያደረገ ሲላ ትፈገግ ብላ ታይዋለች። ከዛ ድንጋት አያቷ ጠራቻት፣ ከዛ ሄደች። ከዛ ከድር ምንድነው የምትቀባጠረው? ከድር ምንድነው ምትለው ብሎ ራሱን እየጠየቀ ነበረ። ጂያን ወደ መኝታ ክፍሉ መጣ። ወደ አሊያ አልጋ ዝም ብሎ እየተመለከተ ነበረ። አልጓን አየው አየውና ብዙ ያሰበ ከዛ ሄዶ በጀርባው ጋደም አለ። ስለ እሷ እያሰበ ነበረ። በአንድ በኩል አሊያም ብትሆን ልጇን እንቅልፉን አስተኝተው ዝም ብላ እያሰበች ነው። ከዚህ በኋላ ሊሆን የሚችለው ነገር በጣም ነው የሚያስፈራት። በሌላ በኩል ደሚርም ቢሆን መኝታ ክፍሉ ጋደም ብሏል። በድንገት ነበር ዘሪን ስትጮ ይሰማት። ልቀቀኝ ልቀቀኝ ብላ ስትጮ ነበረ። ደነገጠ። ደንግጦ ወዲያው ነበረ ካልጋው ተስፈንጥሮ የተነሳው። ሽጉጡን ይዘው መጣ። ዘሪን ዘሪን እያለ ወደ መኝታ ክፍሏ በሩን በርግዶ ገባ። እንዲህ በሩን በልቅጦት ሲገባ እሷ እየቃዣች ነበረ። በልሟ ነበረች። በጣም ተረብሻለች። ዘሪን ዘሪን እያለ ወደሷ ሲመጣ ቀፈቸው እንዳት ለቀኝ ብላ ቀፈቸው። ከዛ ሱ በጣም ደስ አለው። አሎ ልጅ ዘሬን የተማለ ደም ብሎ ያቀፋ ነበረ። ከዛ ሱ ያቀፋት ደሚር መሆኑ ስታቅ እንዴ ምን ታረጋለህ አንተ ምን ታረጋለህ ብላ እየሸሸችው ነበረ። ደነገጠ፣ በጣም አዘነ። አንቺ በቃ ሱና አልተውሽው ማረለ አረሳሹ ብላ ዞራ ላይ እያለቀሰችው ነው። ደሚር በጣም ነበር የተሰማው። እንዴት ስካውን ስካለ በኋላ ወጣን ብሎ እያሰበ ነው። በእጧት ወደ ቤት ልትሄድ ነው። እየተከተላ ነበረ። አኔ ነኝ ማረጅ ይላታል። ከዛ ወደ መኪናው ይገባልና፣ ደሚር ትናንትና ስለሆነው ነገር ያው ይቅርታ አላለ። በሕልሜ ስለነበር ነው አለችው። ይገርመኛል እኮ በጣም እኔ ሞተን ሳልፈራ ለአንቺ ብዬ እዛ ጋ ደረትኝ ሰጠውኝ። አንቺ ደግሞ እሱን አረሳሹም። እንዴት ያሳዝናል፣ እንዴት ያሳዝናል ብሏት መኪናው ውስጥ ገባ። እሷም ተከትላው እየገባች ነበረ።